ሰላም እንዴት ናችሁ? ውድ ተማሪዎች፣ ዛሬ ኑ እንማር አዲስ የክረምት ትምህርት ፈላጊዎችን ተቀብሎ መመዝገብ እንደጀመረ ለማሳወቅ ነው የመጣው። እንግዲህ ኑ እንማር የዩትዩብ ቻናል በዩትዩብ ብቻ ሳይሆን ኦንላይን ላይ በዙም አማካኝነት እየተገናኘን ትምህርት የምንሰጥ ይሆናል። በተመጣጣኝ ዋጋ ካላችሁበት ቦታ በሚመቸው ሰዓት በግልም ሆነ በቡድን እየመጣችሁ ትምህርት መካፈል ትችላላችሁ። የምንሰጣቸው ትምህርቶች አማርኛ ላይ እንግሊዝኛ ላይ እንዲሁም ሂሳብ ላይ ይሆናሉ። ሶ እኛን ለማግኘት ወይም እኛ ጋር ትምህርቱን ለመከታተል የሚፈልግ ማንኛውም ተማሪ እንደምታዩት ስክሪናችን ላይ 09 12 07 23 69 ሴፍ ካረገ በኋላ በኢሞ ዋትሳፕ ወይም ቴሌግራም ላይ ቢያናግረን ስለ ሙሉ መረጃው ስለ ሙሉ ትምህርቱ ሙሉ መረጃ የሚሰጠው ይሆናል። ኑ እንማር